አንቺ ንግስት ሆነሽ እኔ ደግሞ ንጉስ ሀገርን ባንመራ የልባችን ድረስ የሚባል አባባል አለና እንደዛ ብለን ሳንጨርስ ያለፈውን ትቻለሁ ቀሪው ምናምን በሚያሳዝን ዘፈን የመጠው ብሩክ ምን ሆኖ ነው? በእናታችሁ፣ እኔ እኮ አሁን ነው ያዩትኝ። አንድ ሰዓት ሆኖታል ቪዲዮን ተፖሰተው፣ ኦሬዲ ግን የሆነ የሚያሳዝን በሚያሳዝን ትዝታ ዘፈን የመጣው አበውን ጥሎት ነው የሄደው። መጠጡን ከነ እንትኑ ከነ ምኑ እየገለበጠ ነበረ። ሰላም ጤና ይስጥልኝ፣ ውድና የተከበራችሁ የቻናል ተከታታዮች፣ ዛሬ እንግዲህ ዓለም አቀፍ የወንዶች ቀን ነው። እንኳን አደረሳችሁ ወንዶች። በዛ አጋጣሚ የኔ ጀግና አባት እንኳን አደረሰክ አንተ ወልደህ እኔን እኔ ንባት ወልደ ይኖሩ። ዛሬ እዚህ ጋ ሆኜ ጨርሻለሁ። ለማንኛውም ለቀልድ አይደለም የመጣሁት፣ ኛውነት ብሩኬ ብሩኬ አዝኗል። አበባውን ጥሎት ሄዷል። ማታ ምን እንደተፈጠረ አላቅም። ውዶቼ አጣሩ። ለማንኛውም ምን እንደተፈጠረ አጣሩ። ልቤንም ውሰጂው፣ ቤትሽን ስሪበት፣ ጥርሴንም ውሰጂው፣ ደጋግሜ ሳቂበት፣ እኔም ብቻ ተይ አንቺን የማይበት ብሎ እኮ ሳይጨርስ ነው ሀይሚ፣ ብሩኬ ብሎ ሳይጨርስ ያለፈውን ትቻለሁ ቀሪው ምናምን በሚል ዘፈን ተው እንጂ ተው። ደስታችንን ሳናጣጥም እንደዚ አይነት ዘፈን መስማት አንፈልግም። እዚህም እዚህም ቤት እዛም ቤት አይሁት አትበሉኝ፣ በልብ ውስጥ ሆኜ እኔም ከሱ ጋራ ነኝ ብላለች ሀይሚዬ። እንዲህ ብለች ሳጨርሽ ታዲያ ዛሬ ምን ተፈጥሮ ነው? ምን ተፈጥሮ ነው እንደዛ አይነት አሳዛኝ ዘፈን ብሩኬ ብሩኬ የለቀቀው ማለት ነው? እና እኛ ደግሞ ግራ ተጋብተን እንደዚህ ብለን ነበረ። ሚዛኑ ጠፋብኝ ሚዛኑ ጠፋብኝ ፍቅር መመዘኛው ምንድን ነው? መስፈርቱ ውስጤ ያለውን ፍቅር ማስቀመጫው ቋቱ። ቆይ ፍቅር በሚዛን እንዴት ይመዘናል? ሚዛኑ ቢከብደው በምን ይቀነሳል? ፍቅር እቃ አይደለም ሚዛን የሚኖረው። ይሄኛው ኪሎ ያኛውን ቀንሰው አይባልም። እንግዲህ ፍቅር ሚዛን አለው ያው ፍቅር ሚዛን እንደሌለው በቡሩኪ ውስጥ ትናንትና ተረርተን ነበረ አምቆት አምቆት አምቆት ሳይከብደው ቀንሱ ልኝ ሳይል ችሎት ኖሮ ኖሮ ኖሮ ለልጃችን ውድ የሆነ ወርቅ ገዝቶ ለጆሮዋ ለአንገቷ አልብሷት አይምዬ ምን አጠፍታ ነው ምን ተፈጥሮ ነው በጣም እያወዘጋገበኝ ነው ምንም የደረሰ መረጃ ስለሌለ ብሩኬ በወንዶች ቀን ወንድነቱን አሳይቶ ትናንትና ዛሬ ደግሞ በማግስቱ የወንዶች ቀን እየተከበረ ነው ዓለም አቀፍ የወንዶች ቀን፣ በዛሬው ቀን ብሩኬ አዝኖ በመምጣቱ በጣም ተሰምቶኛል። አማቼ ምን ሆኖ ነው ይሄን ነገር ብታጣሩ የቅርቡ ሰዎች በጣም ደስ ይለኛል። ደስ ይለኛል። ሌላም ጥቅስ ነገር በዛው የሆነ ጥቅስም ለቋል ብሩኬ። ብቻ ብዙ እንድወዛገብ አድርጎኛል። አንዳንድ ጊዜ በሕይወት የምንሰቃየው መጥፎ ሰዎች ስለሆንን አይደለም፣ መቼ ጥሩ ሰው መሆን ማቆም እንዳለብን ነው። ኦኬ ዛት ሚንስ ጥሩነታችን ጎርቶናል። አዎ አንዳንድ ጊዜ እኮ ጥሩ ስንሆን ልክ ሰዎች ጥሩነታችንን እንደ ጅል ያዩብናል። እንደ ጅል ያዩታል ጥሩነታችንን። እኛ ደግሞ ከፈጣሪ የተሰጥነው የተሰጠን ልባችንን መቀየር አንችልም። አንዳንድ ጊዜ የሚቀየሩ ልቦች አሉ። አንዳንድ ጊዜ ደግሞ በቃ ከፈጣሪ ጋር ልባችሁን ስታቆራኙት ልትቀይሩት አትችሉም። ይከብዳል። እንደዚህ አይነት ልቦች ይከብዳሉ። እና እንደዚህ አይነትም ነገር ፍርሃተ እግዚአብሔር ሲኖርባችሁ በውስጣችሁ የምታደርጉትን ነገር ላይክ እንትን ትላላችሁ፣ ለምታደርጉት ነገር ጥንቃቄ ታደርጋላችሁ። ብዙ ጊዜ ይሄ ደግሞ የዋህነት አለ ምናምን እሱም ይጎዳችኋል። እና ግን ምን ተፈጥሮ ነው የሚለውን ነገር ብታጣሩ ጥሩ ነው። ምክንያቱም አስባችኋል። ትናንትና ሳናጣጥመው ያ ሁሉ ደስታ ዛሬ እንደዛ አይነት ነገር መስማት ይከብዳል። እርግጠኛ ነኝ ምንም አይፈጠርም። ወይንም ዝም ብሎ ለቪዲዮ የተደረገም ነገር ሊሆን ይችላል። ለቪዲዮ የተቀረጠም ነገር ሊሆን ይችላል። ሌላው ነገር፣ በጣም የታዘብኩት ነገር ምን እንደው ታውቃላችሁ፣ ዛሬም ያልተለወጥን ሰዎች አለን። ዛሬም ድረስ ብሩኬን ብቻ እየቆረጣችሁ የምትቦስቱ ሰዎች አላችሁ። ዛት ሜንስ ከሀይሚ ጋር አብሮነቱ አላስደሰታችሁም ማለት ነው። ለማንኛውም ግን ፈጣሪ ልብ ይስጠን። ማየት ፈልጋለኝ ሰው የሰው ደስታ ብሩኬን እንደወንድሜ ነው የምናየው ምናምን ትላላችሁ። እንደ ወንድማችሁ አያችሁት ታያችሁት። ታዲያ ስለምን ለሀይሚ እንደዛ ደስታውን ሲገልጥላት እንደዛ እንትን ሲል ለምን አያስደስታችሁም? እኔ ወንድሜ የፈለገውን ለምን ከሴጣን ጋር ይመቸኛል ልኖር ካለኝ መብቱ ነው ይኖር ምክንያቱም እኔ ከወንድሜ ጋ መኖር አልችልም አይደለ ስለዚህ እኛ የብሩኪ አፍቃሪ ነን ብትሉን ይሻላል ብሩክ ወንድማችን ነው እያላችሁ ከምትሸውሉን እኛ በሱ ፍቅር የተያዝን ሰዎች ነን በሉን ብትሉን ይሻላል እንዴ እንደዛ እያላችሁ እኛን ግራ አታጋቡና ግራ ተጋባን እኮ ለማንኛውም ውዶቼ አሁን የተወዘጋገበ ሀሳብ ውስጥ ነው ያለትኝ ማለት ያ ብሩኬ ፖስተተው ቪዲዮ በጣም አስደንግጦኛል። ማለት ምን ተፈጠረ? በዛ በደስታ መሃል ምን ተፈጠረ የሚለው ጥያቄ ፈጠረብኝ። ይሄ ማታ የሚያሳይ የተቀረጸ ቪዲዮ ይመስለኛል፣ ዛሬም አይመስልም። ለማንኛውም ግን ብሩኬና ሃይሚ ፍቅራችሁን እንጂ ጠባችሁን አንፈልግም። ያሳያችሁን ትንሽዬ ደስታ፣ ቀጣይ ትልቁን ደስታችሁን እየጠበቅን ዛሬ እንደዛ አይነት ነገር በማያታችን ላይክ ተከፋን ሰዎች አለን። ምክንያቱም ያልጠበቅነው ነው ነገር፣ የጠበቅነው ሌላ ያልጠበ- የጠበቅነው ሌላ ያልጠበቅነው እየሆነብን ያለው እውነት፣ የማይቋረጥ ደስታን ፈጣሪ ስታችሁን፣ ምንም ማለት አልችልም ከዚህ በኋላ ማለት። ውዶች አሁን እኮ ራሱ ለመፍረድ ራሱ ይከብዳችኋል። ሀይሚ እንደዝ፣ ብሩኬ እንደዝ፣ እጭ ያስጠላል። ማለት ይሆነማ ያስጠላችኋል። ምክንያቱም የተዋደደ ሰው ተለያይቶ አይለያይም ገባችሁ ግን እንደዚ ታደርጋለህ፣ ለምን እንደዚ ታደርጊያለሽ ብሎ የሆነ ጫን ብሎ መናገር፣ የሆነ መጨቃጨቅ ምናም ይደብራል። መቤት ነው ምላችሁ። ሁሎቹም በቦታ ሆናችሁ እንደኛ ወታችሁ ብትናገሩ ይደብራችኋል፣ ያስጠላችኋል። ስለማትናገሩ ብቻ ኮመንት ለብቻ ብቻ ስለሆነ ሀሳባችሁን የምትገልጡት የምትገልጡት ላይክ፣ ምንም አይመስላችሁም፤ ግን እዚ ጋር ቆሞ ለተናጋሪው በጣም ይከብዳል። የምሬ ነው የምላችሁ እኔ አሁን እየከበደኝ ነው ማለት በነዚህ ልጆች መሀል የሆነ ነገር ፍርድ መስጠት እኔ እየከበደኝ ነው የምር እንዴ እነሱ የሆነ ሰዓት ይጣላሉ የሆነ ሰዓት ማሪ ሸንኮሩ እያሉ ይመጣሉ እንዴ ምን እኔ ምን ሄዳለብ ሀጢአት የምገባው ኧረ ተው እንዴ ኔቼን አንስቻለሁ ለማንኛውም ግን ቀጣይኛ ተጋብታችሁ ሰርጋችሁን ነው የምንጠብቀው እንጂ ይሄ ያለፈውን ትቻለሁ መጪውን ካልከበደኝ ተቀለለኝ ብሩክ እንደዛ አይነት ነገር ማየትም መስማትም አንፈልግም አይ የሰው ዘፈን ራሱን ያበላሹኝ አረፍ ብቀመጥ አይ እንግዲህ